ይደውል ይመዝገቡ። ሰላም እንዴት ናችሁ? በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁት የአማርኛ ሞክሼ ፊደላቶችን መለየት በሚለው ይሆናል። እንግዲህ ሞክሼ ማለት ተመሳሳይ የሆነ ድምፅ ያላቸው ነገር ግን ቅርጻቸውና አጻጻፋቸው እየተለያዩ ማለት ነው። ስለዚህ ከዚህ ላይ ያስቀመጥኩላችሁ ሀ የመጀመሪያዋ ሀ ሰ አ እና ጸ ይባላሉ። ስለዚህ የእነዚህ ደግሞ ሌላ አይነት ይህን አይነት ድምፅ ያላቸው ነገር ግን ቅርጻቸው የተለያዩ ማለት ነው። ለምሳሌ ሀ የምንለው ሶስት አይነት ሀ አለ እናያለን። ሰ የምንለው ሌላ አንድ ሳለች፣ ሁለት አይነት እንደገና ደግሞ አ የምንለው ሁለት አይነት ከዚህ ጋር ጸ የሚለውም ተመሳሳይ ሁለት አይነት ፀ አለ ማለት ነው። ስለዚህ እነዚህን በተመሳሳይ መንገድ ጽፋችሁ መያዝ ወይም ተመሳሳይ ድምፅ መሆናቸውን ካወቃችሁ በጣም ብዙ መንገድ ቀለል የሌላቸዋል አማርኛ ለማንበብ ማለት ነው። ስለዚህ ከመጀመሪያው ጀምሬ አስቆጥራችኋለሁ እየጻፍኩኝ ተከታተሉ እስከ መጨረሻው። አዳዲስ የሆነባቸው ቤተሰቦች ሰብስክራይብ እና ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። እሺ፣ የትኛዋ ሀ ሁ ሂ ሀ ሄ ህ ሆ ኦኬ፣ ስለዚህ ከዚህ ቀጥዬ የምጽፍላችሁ ሁለተኛው ሃ ወይም ሐመሩ ውሃ ትባላለች ማለት ነው። ኦኬ ሀ ሁ ሂ ሃ ሄ ህ ሆ። ኦኬ ስለዚህ ሞክሼ ናቸው ማለት ይችኛው ሀ ከዚች ጋር ሀ ተመሳሳይ ናቸው። ይሄኛው ሁ ከዚኛው ጋር ሁ ተመሳሳይ ድምፅ ነው ያለው። ይሄኛው ሂ ከዚኛው ሂ ጋር ተመሳሳይ ነው። ሀ ይሄኛው ከዚኛው ሀ ጋር ተመሳሳይ ነው። ሄ ከዚኛው ሄ ጋር ተመሳሳይ ነው። ህ ከዚህ ጋር ተመሳሳይ ነው። ሆ ከዚህኛው ሆ ጋር ተመሳሳይ ነው ማለት ነው። ስለዚህ እነዚህን ተመሳሳይ አድርጋችሁ መያዝ አለባችሁ። ሲነበቡ አንድ አይነት ድምፅ ነው ያላቸው ማለት ነው። ከዚህ ቀጥለን የምናገኘው ሀ ሶስተኛው ሀ ደግሞ ሀ ይሄን ይመስላል። ሀ ነን ትጽፉና ከዛ ሰረዝ ከጎን ላይ ትጨምራላችሁ ማለት ነው ሁ ሂ ሃ ኦኬ። ሄ ህ ሆ ኦኬ። ስለዚህ ከዚህ ላይ የሚጻፍኩላችሁ የመጀመሪያው ሃ ከዚህኛው ጋር ተመሳሳይ ነው፣ ከዚህኛው ጋር ተመሳሳይ ነው። ልክ እነዚህም ሁ ተመሳሳይ ድምፅ አላቸው ማለት ነው። ስለዚህ እነዚህ ሶስቶቹ ተመሳሳይ አይነት ድምፅ አላቸው፣ በዚህ መያዝ አለባቸው ማለት ነው። ከዚህ ቀጥለን የምናገኘው ደግሞ ሰ ነው። ሰ ሱ ሲ ሳ ሴ ስ ሶ ኦኬ። ሶ ሰ ደግሞ ሌላ አይነት ሰ አለች፣ እሷን እንጽፋለን ማለት ነው። እሺ ሰ ሲ ሳ ሴ ስ ሶ ኦኬ ይችን ትመስላለች። ስለዚህ ይህም በተመሳሳይ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ስለዚህ ተመሳሳይ ነው ማለት ነው። ይህንንም በዚህ መንገድ መያዝ ይኖርባቸዋል። ከዚህ ቀጥለን የምናገኘው ደግሞ አ ይባላል። አ አ ኡ ኢ አ ኤ እ ኦ ስለዚህ የዚህ ሞክሼ ደግሞ ይሄኛው አልፋ አይ ይባላል። ቀጣይ ደግሞ አይኑ አይ ይባላል ማለት ነው። ስለዚህ ይሄኛውን ስንጽፈው አ አ ይህን ይመስላል። ወይም ዜሮ የሚመስል ምልክት አለው ማለት ነው። አ ከዛ ኡ ኢ ከዛ አራተኛው አ ኤ እ ኦ። በጣም ጥሩ። ስለዚህ ይሄኛው አ ከዚህኛው አ ተመሳሳይ ነው። ኡ ከዚህኛው ኡ ተመሳሳይ ነው። ኢ ከዚህኛው ኢ ተመሳሳይ ነው። አ ከዚህኛው አ ተመሳሳይ ነው። ኤ ከዚህኛው ኤ ተመሳሳይ ነው። እ ከዚህኛው እ ተመሳሳይ ነው። ኦ ከዚህኛው ጋር ተመሳሳይ ነው ማለት ነው። ስለዚህ ሁሎችም ተመሳሳይ ናቸው። እነዚህም ሞክሼ የአ ፊደላቶች ናቸው ማለት ነው። ኦኬ። ከዚህ ቀጥለን በመጨረሻ የምናገኘው ጸ ነው። ጸም እንደምታውቁት ይሄኛውን ይመስላል። ጸ ጹ ጺ ፃ ፄ ፅ ጾ የዚችኛዋ ተመሳሳይ የፀ ቤተሰብ ደግሞ ወይም የፀ ሞክሸ ፀ ይችን ትመስላለች። ልክ አንት ጽፉና መሀል ላይ አግድም ሰረዝ ማድረግ ነው ማለት ነው። ፀ ፁ ፂ ፃ ፄ ፅ ፆ በጣም ጥሩ። ስለዚህ ይህኛው ፀ ከዚህ ጋር ተመሳሳይ ፀ ይባላል። ፁ ፁ ፂ ፂ ጻ ጻ ጼ ጼ ጽ ጽ ጾ ጾ እነዚህን ይመስላሉ ማለት ነው። እስኪ በመጨረሻ እንደ ላን አንብብላችሁ ሀ ሁ ሂ ሀ

ቅርፂ ፀ፣ ፅ፣ ፆ፣ ፀ፣ ፁ፣ ፂ፣ ፃ፣ ፅ። እሺ ቤተሰቦች፣ በዛሬ ትምህርታችን ያሳየዋችሁ የአማርኛ ሞክሼ ፊደላቶችን ነበረ። በደንብ እንደተማራችሁበት ተስፋ አድርጋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ባይ ባይ ሰላም ደህና ይስጥልኝ ይህ ሰላም የኦንላይን ትምህርት ቤት ነው እንኳን በሰላም መጡ የምናስተምራቸው ትምህርቶች አማርኛ እንግሊዘኛ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ በቴሌግራም በዋትሳፕ በዙም አፕ በግልና በግሩፕ እያስተማር እንገኛለን የትም ሀገር ሆነው ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን ለህፃናት ልዩ እንክብካቤ እናደርጋለን ስልክ 0924 4305 42 ይደውሉ ይመዝገቡ።